እንጀራ ወልዲያ እየተጋገረ ወጡ ጉባላፍቶ ላፍቶ ሲሸተኝ አደረ። የማሽላው አገር አላገዶ ነው ጥንቅሹን ወልዲያ ምን አበቀኝ። አስደናቂ ተፈጥሮ የከበባት ከተማ፣ በተራሮች መሃል የምትገኝ ወልዶ ማያ ከተማ ወልዲያ ወልዲያ በ17 ሰባዎቹ በራስ አሊ የንግስና ዘመን የተመሰረተች አብዛኛው የሰሜን ምስራቅ ኢትዮጵያ ክፍሎች መገናኛ ከተማ ነበረች። ከአዲስ አበባ 520 ኪሎ ሜትር፣ ከባህር ዳር 360 ኪሎ ሜትሮችን፣ ከላሊበላ ደግሞ 168 ኪሎ ሜትር፣ ከመቀሌ 260 ኪሎ ሜትር፣ ከጅቡቲ ወደብ በአፋር በኩል 553 ኪሎ ሜትር ርቀት ላይ የምትገኝ የእነዚህ የተዘረዘሩ ከተማዎች መገናኛ ናት። ወልዲያ ከተማዋ በታሪካዊ ቦታዎች የተከበበች ሲሆን ከ1880 ዎቹ እስከ 1950 ዎቹ ባሉት ሰባ ዓመታት ወልዲያ የእጁ አውራጃ ማዕከል ነበረች። በዚህ ወቅት የወልዲያ ሆስፒታል በ1928 ተገነባ። ሆስፒታሉ ሰፊ ቦታን የያዘ ለሰራተኞቹም ዘመናዊ መኖሪያ ቤት ያለው ነበር። በአሁኑ ጊዜ ሆስፒታሉ ለከተማዋ ነዋሪዎች ለተጎራባች ከተሞችም እያገለገለ ይገኛል። ለላሊበላ፣ ላላማጣ፣ ለአፋር፣ ለጎንደር ከፍተኛ አገልግሎትን በመስጠት ላይ ይገኛል። የመልካም ምድራዊ አቀማመጧ ወጣ ገባና በተፈጥሮ እንደ ገንፎ በተራሮች የተከበበች ከተማ ነች። ጥቁር ውሃና አላ ውሃ በዙሪያ የሚፈሱባት አጠቃላይ የቆዳ ስፋቷም ከ12000 ሄክታር በላይ የያዘች ነች። ዓለም አቀፉ ባለሀብት ሼክ መሐመድ ሁሴን አላሙዲን እና ወልዲያ የተለየ ትስስር እንዳላቸው ይነገራል። በ1950ዎቹ ሼክ መሐመድ ሁሴን አሊ አላሙዲን በወልዲያ ለ10 ዓመት እንዳደጉባት ይጠቀሳል። ለዚህም ነው በወልዲያ የሼክ መሐመድ ሁሴን አሊ አላሙዲን ስቴዲየምን ገንብተው ማበረከታቸው። ወልዲያ ላይ የሚገኙት አኖማ ማርያም ዋሻ ውስጥ የተደበቀ ቤተ ክርስቲያን እንዲሁም ወልዲያ ገብርኤል ለአካባቢው ታዋቂነትን የሰጡ ናቸው። ገነተ ማርያምም ከወልዲያ ብዙ ሳይርቅ የሚገኝ ቤተ ክርስቲያን ነው። በተራሮች ውስጥ ተሸሽጋ የምትገኘው ወልዲያ የወቦች መፍለቂያ የወግ የባህልና የፍቅር አድባር እንደሆነች በርካቶች ይመሰክሩላታል። በቀድሞ መጠሪያዋ የጁ ገነቴ የነበረችው ወልዲያ በአራት የገጠር ቀበሌዎች እና በሶስት የከተማ ቀበሌዎች የተዋቀረች ፒያሳ ወይንም ደብረ ገሊላ፣ ጎንደር በር፣ እስላም ቀበሌ፣ አዳጎ፣ ሙጋድ፣ ጉባ ላፍቶ፣ ፈረስ መግሪያ እንዲሁም ሌሎች ሰፈሮችን በውስጧ ይዛለች። በአራቱ ማቅጣጫ መግቢያና መውጫ ያላት ከተማ ስትሆን ላሊበላን ጨምሮ አፋር፣ መቀሌ፣ ባህር ዳርን መጓዝ ላሰቡ ሁሉ የመተላለፊያ መስመር ሁና ታገለግላለች። ለዘመናትም አገልግላለች። በከተማዋ እንደ አቡነ ጎርጎሪዮስ፣ ሚሊኒየም፣ እትጌ ጣይቱ ብጡልን የመሳሰሉ አንደኛና ሁለተኛ ደረጃ ትምህርት ቤቶች ያሉ ሲሆን የከፍተኛ ትምህርት ተቋማትም በወልዲያ ይገኛሉ። ወልዲያ ዩኒቨርሲቲ እና የወልዲያ የመምህራን ማሰልጠኛ ኮሌጅ ለዚህ በአብነት የሚነሱ ናቸው። ወልዲያ በባህላዊ እንዲሁም በእደ ጥበብ ስራዎችም የወልዲያ መገለጫና ልዩ መስህቦቿና እሴቶቿ ናቸው። በከተማዋ ባለሀብቱ ሼክ መሐመድ ሁሴን አላሙዲን የሰየሙት ስቴዲየምን ጨምሮ በርካቶች ለስፖርታዊ ማዘውተሪያ የሚጠቀሟቸው የተለያዩ የስፖርት ማዘውተሪያ ስፍራዎችም ይገኛሉ። ይህ ስቴዲየም 25,000 ሰዎችን የማስተናገድ አቅም ያለው ዓለም አቀፍ ደረጃውን ጠብቆ ለተለያዩ ስፖርታዊ ክንውኖች ብቁ ተደርጎ የተገነባ ነው። ወልዲያ በዚህ አታበቃም። በርካቶችን የጥበብ ፈርጥ አድርጋ ያፈራች በርካቶችንም ለሀገር መድህን እንዲሆኑ ያበረከተች ብዙ ቀደምት ከያንያንን ያበረከተች ሲሆን አያሌው መስፍን እንዲሁም ጋሻ አዳል በትልቁ የሚጠቀሱ ሲሆኑ፣ በሀገሪቱ ግጥምና ዜማ ሲነሳ ከቀዳሚዎች መካከል የሚነሳውና ባለልዩ ተሰጦ የሚባለው ሙሉጌታ ተስፋይ አያሙሌም የወልዲያ ፍሬዎች ናቸው። ታሪካዊቷ ወልዲያ፣ በተራሮች የተከበበችው ወልዲያ፣ ውቦችን የምታፈራው ወልዲያ ሰላሙን ሁሉ ላንቺ እንመኛለን።